ሙስጠፋ አንድ በአካባቢው በሚገኝ ማዕከላዊ መስጊድ ውስጥ ዋናው ኢማም በመሆን ያገለግል ስለነበረ ለጁማ ሶላት ለተሰበሰበው ሕዝብ በሚያምረውና ጉልህ ድምፁ ሚንበር ላይ ቆሞ በጥልቀት ትምህርት ሲሰጥ የሁሉንም ቀልብ መግዛት ይችላል። በተለይ ወላጆችን ስለማገልገል ያሉ ትምህርቶችን ሲሰጥ ድምፁ በስሜት ስለሚዋጥና በሚሰርጉ ቃላቶቹ ምዕመናኑን በእንባ ያራጭ ነበር። ነገር ግን እንዳለመታደል ሆኖ አይሉት በእብሪተኝነት በገዛ ቤት ውስጥ በሚኖሩ አሮጊት እናቱ ላይ ቤት ሰግቶ፣ ማስራብ፣ ከማንም ሰው ጋር እንዳይገናኙ ማድረግና ሌሎችም የማይታሰቡ ስቃዮችን ይፈጽማል። አንድ ቀን ታዲያ የለመደኩት ተግባሩን በእናቱ ላይ ፈጽሞ ዞር ካለ ከጥቂት ሰዓታት በኋላ ከየት መጣ የማይባል አሰቃቂ ቅጣት ደረሰበትና የአካባቢው ሰው የሆነውን ባለማመን በእጅጉ ተደነቀም ተደናገጠም። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍ። ለሃን በተባለ የፓኪስታን ግዛት ውስጥ የሚኖረው ሙስጠፋ በሃምሳዎቹ የእድሜ ክልል ውስጥ የሚገኝ ጎልማሳ ሲሆን ፊቱ የተረጋጋ በሁሉም ክብር የሚቸረውና ጭንቅላቱ ላይ ነጭ ጥምጣም ዘለግ ባለ ሰውነቱ ላይ ደግሞ ጥርት ያለ ጀለቢያ የሚለብስ ግለሰብ ነበር። ሙስጠፋ የአካባቢው ማዕከላዊ መስጊድ ዋና ኢማም በመሆኑ ለ የጁማ ሶላት ለተሰበሰበው ሕዝብ በሚያምረውና ጉልህ ድምፁ ሚንበር ላይ ቆሞ በጥልቀት ትምህርት ሲሰጥ የሁሉንም ቀልብ መግዛት ይችላል። በተለይ ወላጆችን ስለማገልገል ሲናገር ድምፁ በስሜት ስለሚዋጥ ገነት ከእናት እግር ስር እንደሚገኝ ለወላጆች በተለይ ለእናት ክፉ የሆነ ሰው የሰማያት ደጃፎች ሁሉ እንደሚዘጉበትና መሰል አስተምህሮዎችን ሲሰጥ ምዕመናኑን በእንባ ያራጭ ነበር። የመስጂዱ ትላልቅ ሰጋጆች እንደሱ አይነት ልጅ መውለድ መመረጥና እድል ነው እያሉ የሚነጋገሩበትና ለማህበረሰቡ ጥሩ ሰው ነበር ኢማም ሙስጠፋ። ሰዎች አንዳች ችግር በገጠማቸው ጊዜ ምክር ለማግኘትና መፍትሄ ለመሻት ወደሱ የሚመጡ ቢሆንም ሙስጠፋ ግን ከነዚያ ከፍ ያለ ግድግ ከግድግዳዎቹ ውጭ ያለው ምስል ጭንብል የለበሰና በራሱ ቤት ውስጥ የነበረው ስብዕና ፍጹም የተለየ የአምልኮ ጭምብል የወደቀበት ጨካኝ እብሪተኛ ግለሰብ ነበር። በጣም በሚያምርና በደንብ በተሽቆጠቆጠ ቆጠቆጠ መኖሪያ ቤት ውስጥ ከሚስቱ ጋር ሲኖር በዚያ ቤት አንድ ጥግ ላይ ከኩሽና ጠገብ ጨለማ የሆነና የእቃ ማከማቻ የመሰለ ደካማ ክፍል ይገኛል። በዚያ ብርሃንና አየር ሊደርስ በማይችልበት ደሳሳ ቤት ውስጥ ደካማ የሆኑ ነዋሪ አሉበት። ነዋሪዋ ኢማም ሙስጠፋን የወለዱ እናት ሲሆኑ ከሁለት ዓመት በፊት ባላቸውን በሞት በማጣታቸው እና አሁን ደግሞ ሰውነታቸው ከእርጅና ጋራ በተያያዘ እንደ ልብ የማይንቀሳቀስላቸው ሙሉ በሙሉ በሰዎች ላይ ጥገኛ የሆኑት እናት ዛሃራ ናቸው። በአንድ ወቅት እኝህ እናት ሙሉ ጉልበት እያላቸው ሙስጠፋን ተሸክመው ጭምር ያሳደጉት ቢሆንም አሁን ግን ማረፊያቸው በጣም የተረሳ የቤቱ ጥግ ሆኖ መተኛቸው መሬት ላይ የተነጠፈ አሮጌና ከተቀዳደደ ገለባ የተሰራ ፍራሽ ነው በ ኩል ጠንካራ ትራስ በክፍሉ ጥግ ላይ ንጹህ ውሃ ያለያዘ የሸክላ ማሰሮ ሲኖር፣ በዚህ አይነት አስቸጋሪ ከባቢ ውስጥ የሚኖሩት እናት ምንም ማድረግ ስለማይችሉ በዝምታ ለቅሶ የተሞላበትን ህይወት ለመምራት ተገደዱ። ሙስጠፋ በተለይ የእሱ አቻ የሆኑ ኡስታዞች በአንድነት ወደ ቤቱ ሲመጡ ድምፅ እንዳይሰማ ጥንቃቄ ለማድረግ የእናቱን ክፍል በር ከውጭ በሰንሰለት ይዘጋው ነበር። እናት ዛሃራ ረሃብ ወይም ህመም ሲሰማቸው ከውስጥ ሆነው ሙስጠፋ እያሉ ሲጣሩ ከሰማ ደግሞ ድምፃቸው እንዳይሰማ ለማድረግ የቴሌቪዥኑን ድምፅ ከፍ አድርጎ ራሱም ጮክ ብሎ መናገር ይጀምራል። አንድ ቀን ከሰዓት በኋላ አንድ አይነት ክስተት ተፈጠረ። በከተማዋ የተከበሩ የሃይማኖት መምህራን በሙስጠፋ ቤት ተሰባስበው የተጨዋወቱ ቆይተው ቀጥሎም ዋና የተገናኙበት ጉዳይ በሆኑት አዲስ የህፃናት መማሪያ ስለመመስረት ውይይት ማድረግ ጀመሩ። በቤት ውስጥ ውድ ምንጣፎች ተዘርግተው ባለቤቱ ዘይነብ ምግብና ፍራፍሬ በማቅረብ ስራ ተጠምዳ፣ ሙስጠፋ ከእንግዶቹ ጋር ተቀምጦ ጥልቅ ሃይማኖታዊ ጉዳዮችን ሲወያይ በድንገት ከቤቱ ኋላ አንድ ኃይለኛ ድምጽ ሲወጣ ከባድ ነገር እንደወደቀ ያክል ሲጮህ ምናልባት እናት ዛሃራ ከአልጋዋ ለመውጣት ስትሞክር ወድቃ ሊሆን ይችላል ስትል ዘይነብ አሰመች። ድምፁን የሰሙት በቦታው የነበሩት እንግዶች ደነገጡና ወደ ድምፁ አቅጣጫ ተመልክተው፣ ከሰዎቹ ውስጥ አንዱ ማን እንደሆነ ወይም ከምን የመጣ ድምፅ እንደሆነ ሲጠይቅ ሙስጠፋ በፍርሃት ራደ። ነገር ግን በፍጥነት የውሸት ፈገግታ እያሳየና ከራሱ ውሸት እየፈጠረ ኦ፣ የእኛ የድሮ አገልጋይ የነበረችው ሴት ናት። አሁን አረጀችና ጤናዋም ጥሩ አይደለም። እባካችሁ ከቁም ነገር አትውሰዱት ብሎ ሲያረጋጋቸው እንግዶቹ ትኩረታቸውን ወደ ውይይቱ መለሱ። ነገር ግን ከጓሮ ጨለማ ክፍል ውስጥ ያሉት እናት ዘሃራ ከልጃቸው ንግግር የወጡት ቃላቶች እንደ ጦር ሲወጋቸው ተሰምቷቸው በገዛ ልጃቸው አገልጋይ ተብለው ሲጠሩ መስማት ከባድ የሀዘን ስሜት ፈጥሮባቸው እንባ በጉንጫቸው ላይ እየፈሰሰ ፈጥሮባቸው እንባ በጉንጫቸው ላይ ፈሰሰ። ሙስጠፋ እንግዶቹን ከሸኘ በኋላ ፊቱ በንዴት ቀልቶ ወደ እናቱ ክፍል ሄደና በሩን ከፍቶ ሲመለከት እናቱን መሬት ላይ ተኝተው ቢያገኛቸውም ምንም ሳይሰማው ስንት ጊዜ ዝም በይ ያልኩሽ ዛሬ ክብሬን አዋርደ ነበረ ብሎ ሲያንቧርቅባቸው፣ እሳቸው ግን ዝም ብለው በእንባ በተሞሉ አይኖቻቸው ልጃቸውን ያዩት ነበር። በዚያ ምሽት በክፍል ውስጥ የነበረው አየር ቀዝቃዛ ስለነበረ የእናት ዛሃራ አካል በንዳር ሲቃጠልና ህመም ስለተሰማቸው ጥሏቸው የሄደውን ሙስጠፋን በደከመ ድምፅ እየተጣሩ ልጄ ሰውነቴ በትኩሳት የገነደደ ነው ገላዬን አጥበኝ ሲሉት፣ ሙስጠፋ በተቀመጠበት ክፍል ውስጥ ቴሌቪዥን እየተመለከተ ነበር። የእናቱ ደካማ ጥሪ ጆሮ ላይ ቢደርስም ችላ ብሎ ቆየና ከተወሰነ ደቂቃ በኋላ አንድ እንግዳ ጭካኔ ሀሳብ በእሱ ውስጥ ተነስቶ ወደ ኩሽና ሄዶ ውሃ እንዲፈላ አደረገና ትልቅ ባልዲ ይዞ እየተናደደ ወደ እናቱ ክፍል ይዞ ከገባ በኋላ እናቱን እያየ መታጠብ ትፈልጊያለሽ አይደል ብሎ መሬቱ ላይ የፈላውን ውሃ ገልብጦ ክፍሉን በሙቀት መላውና ያው ይሙቅሽ እያለ በኃይል ሲጮህ እናት በፍርሃትና ድንጋጤ ተውጠው ልባቸው ሲደልቅ እምባቸውን ማለቀ የሌለው ሆኖ በጉንጫቸው ላይ ፈሰሰ። ሙስጠፋ ግን ጸጥ ብለሽ ተኝ ብሎ በሩን ዘግቶ ሲወጣ በደሳሳ ጨለማ ቤት ውስጥ የእናቱ እንባ ልብ የሚያነድ ትንፋሽ ጋራ ተቀላቅሎ ወደ ሰማይ የሚደርስ ያክል ይመስላል።

ጎ ሲቀድ ሙስጠፋ ወደ አትክልት ቦታው ሄዶ ለመታጠቢያ ቧንቧውን ሲከፍተው ውሃው በሚገርም ሁኔታ ቀጭንና መራራ ሽታ የነበረው ሲሆን እንደምንም ታጥቦ ከጨረሰ በኋላ ነገሩ ምንድን ነው በማለት ለራሱ በለሆሳስ እያወራ ቆየ። በቀጣዩ የአርብ ሶላት ላይ ሚንበሩ ላይ ቆሞ ትምህርት ሲሰጥ ለማመን በሚከብድ ሁኔታ ሰዎች ሊሰሙት ሲጠብቁት የነበረው ደስ የሚል ድምፅ ታንቆ ቃላቶቹ የማይሰሙና ጉሮሮ የተዘጋ ይመስል ነበር። በመስጅዱ የነበሩት ምዕመናን ምን ተፈጠረ በሚል መንሾካሾክ ጀመሩ ሲሆን በህይወት ውስጥ ለመጀመሪያ ጊዜ በመቶዎች ከሚቆጠሩ ሰዎች ፊት የመዋረድና አቅባቢ ሲሆን ያክል ስሜት ተሰምቶት ቆየና እንደምንም ራሱን ዝቅ አድርጎ ጨርሶ በመውረድ ወደ ቤት ከተመለሰበት ጊዜ ጀምሮ ተከታታይ እንግዳ ክስተቶች በእሱ ላይ ይታዩ ጀመር። የሙስጠፋ መኖሪያ ወደ ጨለማ፣ እንዲሁም የቤቱ ውሃ ወደ መጥፎ ሽታ እየተለወጠ ሲመጣ፣ እሱም ሌሊት ላይ አስፈሪ ቅዠቶችን እያስተናገደ ሲያሳልፍ፣ እናቱ በጨለማ ክፍል ውስጥ ተቀምጣ እያለቀሰች ውሃ ስጠኝ ስትለው በህልሙ አይቶ ነቃ። ደግሞ አንድ ሰው በጋለ ብረት እንደወጋው ያክል ጉንጩ ላይ ቀጭን ቀይ ምልክት አገኘ። በማግስቱ ከሰዓት በኋላ ሁለት በአካባቢው የታወቁና የተከበሩ ውስታዞች ወደ ሙስጠፋ ቤት መጡና ነገሩን ሲጠይቁት ፊቱ እንደ ገረጣና ከአይኑ ስር ጥቁር ነጥቦች ሲኖሩበት፣ ስለ ክስተቱ አንዳንድ ነገሮች ከተወያዩ በኋላ ውስታዞቹ በሰዎች ላይ የህይወት በረከት ሲቀንስ የእናት መብት ከመንፈግ የሚመጣ ነው በማለት ሲያስታውሱት እሱም ያንን የሚያውቅ ቢሆንም እነዚህን ቃላቶች ከነሱ ሲሰማ በፍርሃት ደረቱ እየተንቀጠቀጠ በግድ ፈገግ ለማለት ሞከረ። ከዚያን ቀን ጀምሮ የቤቱ ብርሃን መጥፋት እየጀመረ የጣቶቹ ጫፍ በአይን በማይታይ እሳት እየተቃጠለ እንዲሁም እሳቱ በቀጣዮቹ ቀናት በደም ስሩ ውስጥ እየነደደ እንደሆነ ተረዳ። ቤቱ ቀስ በቀስ ለውጭ ሰዎች መጨናነቅን ስለፈጠረባቸው የአትክልት ሰራተኛው፣ ወተት ሻጩና የጥበቃ ሰራተኛውን ጨምሮ ማንም ወደ ቤቱ በር ለመቅረብ ሲያስቡ መጨናነቅ ሲሰማቸው፣ የሰፈሩ ልጆች በቤቱ በኩል ሲንቀሳቀሱ አንዳች ፍርሃት እየተጫናቸው እየሮጡ ያልፉ ነበር። በዚህ ሁኔታ ጥቂት ቀናት ካለፉ በኋላ አንድ ቀን ከሰዓት በኋላ በሩ ተንኳኳና፣ ባለቤቱ ዘይነብ በሩን ስትከፍተው ደጃፉ ላይ ራቅ ካለ መስጂድ የመጣ አንድ ወጣት፣ ግን በሃይማኖት ሊቅነቱ የታወቀ ኡስታዝ ሀዘን የተባለ ሰው ነበረ ኡስታስ ሀሰን የተባለ ሰው ነበረ። ብዙዎች የሚያወሩትን በቤት ውስጥ ያሉ እንግዳ ክስተቶችን ሰምቶ እንደመጣ ነግሯት ወደ ውስጥ ዘለቀና ስለ ሁኔታው ጥቂት ከተነጋገሩ በኋላ በቤት ውስጥ እየተዘዋወረ ቁርአን እየቀራ ቆይቶ የቤቱ ውስጠኛ ክፍል ውስጥ ሙስጠፋን ሲያየው በፍርሃት እየተንቀጠቀጠ ሲሆን፣ ኡስታዙ ጠጋ ብሎ በለስላሳ ድምጽ ሀጂ፣ ብዙ ጥያቄ አልጠየቀህም ግን አንተ ንገረኝ በዚህ ቤት ውስጥ ያለው አለ መረጋጋት የቅርብ የሆነ ሰው ለቅሶ ውጤት ነው አይደለ ሲለው ሙስጠፋ አንገቱን ደፍቶ ስቅስቅ ብሎ እያለቀሰ ሲመታ አንገቱን ነቀነቀ። ውስታዙም እናትህ ናት ሙስጠፋ ሲለው ከንፈሩ የተንቀጠቀጠ ከጉሮሮው ቅን ምንም ድምፅ አላወጣም። ውስታዝ ሐዘን በቀስታ የነሳ ሀበሮች ሁል ጊዜም ክፍት ናቸው። ዛሬ ማታ ሂድና እጆቿን ይዛ አጥብቀ ይቅርታ ጠይቃት። ከዚያም በራስ እጅ ትንሽም ቢሆን በኩባያ ውሃ ጠጣት ብለው ምክር ሀሳብ አቅርቦለት ሄደ። በዚያው ምሽት ባለቤቱ ዘይነብ አካሉ ተጎድቶ በዊልቸር የሚንቀሳቀሰውን ሙስጠፋን ወደ እናቱ ክፍል እየገፋች ይዛው ሄደች ና በሩን ከፍተው ሲገቡ ቀዝቃዛ ጸጥ ያለ አየር ተቀበላቸው። ሙስጠፋ የእናቱን የደከመ አካል ሲመለከት ሰውነቱ በፍርሃትና በጸጸት እየተንቀጠቀጠ ጥቂት ውሃ በቀኝ እጁ ይዞ ሲዘረጋ በሌላኛው እጁ ለማንም ሰው የማይታይ እሳት የሚነድ ሲሆን የእናቱ ዛሀራ ቀዝቃዛና የደረቁ ጣቶቻቸው ቀስ በቀስ የሚነደውን መዳፉን ነካ ተዘጋው በዚያ ንክክ የተነሳ በመጣ ኃይለኛ መንቀጥቀጥ በደረት ውስጥ ሲሰማው ከባድ የብረት ሰንሰለት የተጫነው ያክል የተሰማው ሲሆን፣ በዚህ ሰዓት እንባ በፊቱ ላይ እየፈሰሰ እፍረት ሸብቦ ይዞት የንስሐ ቃላትን በጸጥታ ሲያነበንብ በሚያስገርም ሁኔታ በዚያው ቅስፈት በክፍሉ ግድግዳዎች ላይ ያለማቋረጥ ለረጅም ቀናት ይንጠባጠብ የነበረው ውሃ ሙሉ በሙሉ ቆቧል። ከዚያ የሌሊት ሁኔታዎች በኋላም ቢሆን ግን በህይወቱ ላይ ያጠላው ጨለማ አልተነሳም። ስለ ክስተቱ ቀድሞም የነበረው በመንደ መንገድ ውስጥ ይዘዋወር የነበረው ሹክሹክታ ሲጨምር በአንድ ወቅት ቤቱን በረከት ብለው ይጠሩት የነበሩት የአካባቢው ሰዎች አሁን ግን የእርግማን ቤት ሉስ ጀምረዋል። ሙስጠፋ ግን ለዚህ ምንም አይነት መልስ መስጠት ሳይችል በተሽከርካሪ ወንበሩ ላይ ተቀምጦ በበሩ ስንጥቅ አሻግሮ ውጪውን የምንተፍረቱን የሚቀኝ ሲሆን፣ በሌላ በኩል ደግሞ ከእናቱ ይቅርታ ከማግኘቱ በፊት ሁሉም ነገር ቢያልቅስ የሚል ስጋት ሸብቦ ይዞታል። ምክንያቱም በደረቱ ውስጥ እንደ በፊቱ የማይታይ እሳት እየነደደ አሁንም ከአስፈሪ ፍርሃቱ ጋር ነው ያለው። በሌሊት ሁሉም ሰው ለመተኛት በሚሞክርበት ወቅት በድንገት በኩሽና ውስጥ ያለው አሮጌው ማንቆርቆሪያ ልክ እንደ ስለታም የሚወጋ ብረት ድምጽ እያወጣ ያፏጫል። በዙሪያው ላይ ምንም አይነት እሳት ባይኖርም አየሩ በንዳር የተሞላ በድንገት በቀኝ እጁ ቆዳ ላይ ቀይ ሆኖ ከውስጥ የሚፈልቅ ላቫ መሰል ነገር እየወጣ ሊቋቋሙ በማይችል ስቃይ ውስጥ እያሳለፈ በመሆኑ እምባ የተናነቀው በፍርሃት አላህ ሆይ ይቅር በለኝ በማለት ሲማጸን ድምጹ ቅዝቅዝ ያለ ነበር። ዘይነብ ባለቤቷ የተቃጠለ እጁን ይዞ ሲጮህ አይታ በፍጥነት ገብታ ብታየውም በሚገርም ሁኔታ ከውጭ እጁን ስትነካው ግን ምንም ሙቀት የሌለው ሲሆን ከዛ በተጨማሪ ከአይኖች ውስጥ የሚነድ እሳት ጅረት የሚመስል የማይታይ መንፈሳዊ መቃጠልም ገጥሞት ስቃዩን አብዝቶታል። አንድ ምሽት ሙስጠፋ ያለውን ኃይል ሁሉ አሰባስቦና የመጨረሻውን ሙከራ አድርጎ ወደ መስጂድ ሄደና ከሰላት በኋላ ፈጣሪውና እናቱን ይቅር እንዲሉትና ከእናት እርግማን እንዲጠበቅ በመስጂዱ ቀዝቃዛ ወለል ላይ ግንባሩን ደፍቶ የተናገራቸው ቃላቶቹ ልቡን እንደ ሹል ቢላዋ እየ ወጉት በመሬት አለቀሰ። ወደ ቤት እንደተመለሰም በእናቱ አልጋ አጠገብ በዊልቸር ተቀምጦ ሲመለከት እናት ዛራ በሕይወት ቢኖሩም በጣም ደክመው ከአፋቸው አንዲት ደካማ ቃል ወጣ። ሙስጠፋ ውሃ የሚል እያለቀሰ እጁን ዘርግቶ አንድ ብርጭቆ ቀዝቃዛ ውሃ ቀዳና ወደ እናቱን ከንፈር ለማምጣት ቢሞክርም አልቻለም። ጥፋቱ በጣም ከባድ ከመሆኑ የተነሳ እጆቹ በኃይል እየተንቀጠቀጡ ከእጁ ላይ ብርጭቆ ወድቆ ተሰበረ። የንጋት ሶላት ጥሪ በአየር ላይ ሲንሳፈፍ ለአፍታ የእናትየው ክፍል አየር ሞቃት ሆኖ እናት ዛራ በጉማሹ የተዘጉ አይኖቻቸውን ከፍተው ልጃቸውን እየተመለከቱ በጣም ደካማ በሆነ ድምፅ ልጄ እኔ ድሮ ነው ይቅር ያልኩ ብለው ፊታቸውን አዞሩና እስከ መጨረሻው ሲያሸልቡ፣ ሙስጠፋ በቤት ውስጥ ያለውን ብርሃን ሁሉ የጠፋ ያክል ተሰምቶት ነበር። ሙስጠፋ እናቱ ከሞቱ በኋላ አብዛኞቹን ቀናቶች ይበልጥ አስፈሪ ሆነውበት የቆዩ ሲሆን እናቱ በነጭ መሸፈኛ ውስጥ ሆነው ውሃ ሲጠይቁት በሀሳቡ ይመጡበታል። ያን የሚያለማቋረጥ በሰውነቱ ውስጥ ያለው እሳት እየበረታ ይሄዳል። አንድ አርብ ምሽት ላይ ከቤት ውጭ ዝናብና ነጎድጓድ ሲሰማ ቆይቶ እኩለ ሌሊት ላይ በድንገት መስኮቱ ሲሰበር፣ ዘይነብ እየተንቀጠቀጠች ወደ ክፍሉ ስትገባ አስፈሪ ነገር ተመለከተች። ሙስጠፋ ወለሉ ላይ ተዘርግቶ ዓይኖቹ ተከፍተው ደረቱ ላይ ምንም አይነት የልብ ምት ስለማይሰማ ባለቤቱ በጩኸት ቤቱን ስታቀልጠው ጎረቤቶች ተሰብስበው በመምጣት ወደ ስምንት የሚጠጉ ሰዎች አስክሬኑን ለማንሳት ቢሞክሩም ከመሬት ላይ ግን ሊያንቀሳቀሱት አልቻሉም። የሆነ የማይታይ ኃይል ሰውነቱን ወለሉ ላይ እንደሰካው ያክል ሲሰማቸው የነበረ ሲሆን ከብዙ ጥረት በኋላ አስክሬኑ ሲነሳ ቀኝ እጁ ተንጠልጥሎና ፍም ሆኖ ከእጁ እንደ እሳት መሰል ነገር ይወጣ ነበር። በመቃብሩ ላይም ተመሳሳይ አስፈሪ ነገር ተከስቶ መሬቱ ስጋውን ለመቀበል ፈቃደኛ ያልሆነች ይመስላል። በመጨረሻ በመጨረሻ ዳር አካባቢ ከእናቱ መቃብር ብዙም ሳይርቅ ግብዓተ መሬቱ የተፈጸመ ሲሆን የተለየ አይነት ክብርና ጸሎትም ሳይደረግለት በቀባሪዎቹ አይን ውስጥ በጸጥታ የተዋጠ ፍርሃት ብቻ ይነበብባቸው ነበር። በዚያ ዕለት ምሽት ባለቤቱ ዘይነብ ቤቱን ለዘላለም ቆልፋ አካባቢውንም ለቃ ወደ ሌላ ሌላ ቦታ መራጅ ናሚ ታሪክ እናት ጠባቂ ብቻ ሳትሆን የጀነት መግቢያ በር እንደሆነችም ጭምር ማሳያ ነው። ሰዎች ወላጆችን የማያከብሩና የማይታዘዙ ከሆነ የዚህ ዓለም ሰላምና በረከት ይጠፋል፣ ከሞተ በኋላም እንኳን ቢሆን አስፈሪ የገሃነም ቅጣትን ያስከትላልና፣ እናትን መውደድና መታዘዝ እውነተኛ የስኬትና የመዳን መንገድ ነው። እዚህ ሊያበቃን፣ ቸር ቆዩልን።